ሰላም አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ዲ አገሬ ልጆች፣ ዛሬ አብረን የምንሰራው ማዕሺ በሳል ይሆናል። የሽንኩርት ማሺ ማለት ነው። ምንድን ቤሳል አብያጥ የሚባለው ነጭ ሽንኩርት ትልልቁ ማለት ነው። የሚያስፈልጉን ግብኣቶች እዚህ ጋር ሽንኩርት፣ እዚህ ጋር ክዝባራ ና በቅዶንስ፣ እዚህ ጋር ቲማቲም አለኝ እዚጋ ታጥቦ የተዘጋጀ ሩዝ መስሪ አለኝ። ሩዝ መስሪ እዚጋ ዘይት፣ ዘይቱን አለኝ። እዚጋ ግብስ ሮማን፣ ግብስ ሮማን ይባላል። እዚጋ ሌይሙን አለኝ። ከዛ አሁን ወደ አሰራሩ እንገባለን። ሽንኩርቱን ለ15 ደቂቃ እንቀቅለዋለን። ይሄንን ማለት ነው። 15 ደቂቃ እንደዚህ ለሁለትም ቆርጥ እና እንቀቅለዋለን። ከአስራ አምስት ደቂቃ በኋላ እንገና ውዶቼ፣ በዚህ መልኩ እንደዚህ ነው የምንሰነጥቀው። ሰንጠቅ ሰንጠቅ እንድበስልልን ማለት ነው። እንደዚህ ካደረግነው በኋላ ውሃ ላይ እንጨምረዋለን። ከአስራ አምስት ደቂቃ መብሰል የለበት ምክንያቱም እንዲጠቀልልልን ሩዙን ነው እንጂ እንዲበስል ፈልገን አይደለም። በዚህ መልኩ ከተፍ ከተፍ አድርገን ፈርከስ ፈርከስ ነው የሚባለው፣ ከተፍ ከተፍ ሰንጠቅ ሰንጠቅም ይሆናል። ከዛም በኋላ 15 ደቂቃ ወይ 10 ደቂቃ እንደ ማለት። ይሄኔ ትልልቅ ስለሆነ ነው 15 ደቂቃ አልኩት። ትንንሾቹ ከሆኑ 10 ደቂቃ ወይ 5 ደቂቃ ይበቃዋል። ከተፈወረ በኋላ ውሃውን ደፍታል። ከዛ አብረና ያለ አሁን ወጥቼ ግብአቱን እናደርጋለን። ሽንኩርት ቲማቲ ቲማቲ ሳይበዛ አይቀርም። ከዛ ይሄን ለይሙን ጁስ ለይሙን ጁስ፣ ካሪ ፓውደር፣ ፍልፍላ፣ ሰዋድ፣ ምልህ ከ ከዛ ግብስ ሮማን ሮማን ሶስት ይሄንን እንደ ሰዎቻችሁ ሰዎቻችሁ ሀምት የሚወድ ከሆነ በዛ ታረጉታላችሁ። የማይወድ ከሆነ አነስ ሚክስ ሚክስ ዘይት ዘይዘይቱ በሚመልኩ በዚህ መልኩ መቀላቀል ሎሚና ግብስ ረማን ማበዛው ለምንድነው? ሴትዬ በጣም ህምጠጣ ነገር ትወዳለችና፣ ወረጋ ንብን ስሰራ ሁሉንም ነገር ስሰራ በጣም ህምጠጣ ነው። እንደዚህ ሆኖልኛል። ከዛ አሁን ሽንኩርታችን ውዶቼ ሽንኩርታችን በዚህ መልኩ ሆኗል ማለት ነው፣ አያችሁት? እንደዚህ እንዲሆን ነው የሚቀቀለው የሚፈለገው። ከዛ እዚህ ጋር እያደረግን እሩዛችንን መጠቅለን ውዶቼ በዚህ መልኩ ማለት ነው። በአንድ እጄ እየቀረስኩ ስለሆነ ስለማይመቸኝ ነው ሲጨርስ ሁሉንም አሳያችኋለሁ ማለት ነው። በዚህ መልኩ ነው የምንጠቀልለው። ከዛ እንደዚህ በኦቭን በጋዝም በኦቭንም መስራት ትችላላችሁ። እኔ በኦቭን ስለምሰራ እዚህ ጋር ኦቭን ሳህን ላይ አድርገዋለሁ ማለት ነው። በዚህ መልኩ ስጨርስ ሁሉንም አሳያችኋለሁ ማለት ነው። ውዶች በዚህ መልኩ ጨርሻለሁ። እዚህ ጋር ማለ እዚህ ጋር በጋዝ ሰራለሁ፣ እዚህ ጋር ኦቭን አስገባዋለሁ። ግዴታ አይደለም ኦቭን ያው እኔ እንዲያፈጥነኝ ስለፈለግኩ ና ይህም በኦቭን ይህም በጋዝ መስራት ፈልጋለሁ። ከዛ አሁን ሶስ እንሰራለን ማለት ነው። ለዚህ የሚሆን ሶስ እዚ ጋ እናዘጋጃለን። ሞቃሌ ውሃለኝ እዚ ጋ የሚበቃኝን ያህል ሙቁ ውሃ ትጠቀማለሁ። ያ ሁለቱን ስለሆነ በዛ አድርገዋለሁ። ኔ ኦኬ፣ እዚ ጋ ለይሙን ጁሳለኝ በዚህ አንድ ደግሞ ግብስ ሮማን ጨምራለሁ። ሳልሳ ሳልሳ ወለከለር ማለት ነው። አንድ ሳልሳ ይበቃኛል። ጨዋለኝ እዚህ ጋር ማጅም መጠቀም ትችላላችሁ። ጨውታ ጥቅም ያለው እዛ በዚህ መልኩ ጀምራለሁ። ዝልቅ እስከ እንዳበስለው ማለት ነው። ሩዙን እንዳበስልልን አድርገን ይሄ እነዚህ ጋር በዚህ መልኩ ካነሰው ኋላ መጨመር እችላለሁ። በዚህ መልኩ አሁን ወደ ኦቨናችን ወደ ጋዛችን ያው በምታዩት መልኩ ከታይ ሳና አርጌ ከዚያ ከድኜዋለሁኝ። ስሚላ ሹፉ ሹፉ፣ ጀማል እንዴት ሆኖ እንደወጣ እያያችሁት። በጣም ቆንጅዬ ሆኖ ነው የወጣው። ሞክሩት፣ ትወዱታላችሁ ዶቼ በጣም ነው የሚጣፍጠው። በጣም ነው የሚጥመው። ያው ሰዎቻችሁ ከወደዱ ማለት ነው። የእኔ ሰዎች ስለሚወዱ ሽንኩርት እዚህ ቤት እንደ ጉድ ይበላል ማለት ነው። እና ደግሞ በጣም ነው የሚጣፍጠው። አያችት መጨረሻ ላይ ድኩር አረግበታል። አታየው? ውሃ ራሱ የለም። ሶስት ሲኖሩ ይወዳሉ። እኔ ሶስት ያስቀራሁትን ይሄንን ከላይ አደርገዋለሁ ማለት ነው። ቀሪውን እንደዚህ ከላይ እናደርገዋለን። የዛሬው ውሏችን ይሄን ይመስላል። ስለ ከወደዳችሁ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ። ሞክሩት ወዱታላችሁ። በጣም ጣፋጭ ነው። አረቦች ወዱታል ማለት ነው። ውዶቼ ስለ ተከታተላችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ በሳላችን በዚህ መልኩ ደርሶልናል። ማሻአላህ ተባረክ ራህማን ከዛ ማቅረቢያ ሳህናችን ላይ እናቀርባለን ማለት ነው። ነያችሁ በደንብ